ክብሮ ታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ ይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦችን በቅድሚያ ም። በአማራ ክልል ከሰሞኑ በተደረጉ ውጊያዎች በርካታ ሰላማዊ ዜጎች መገደላቸው ተሰማ። የመንግስት ኃይሎች የበርካታ አርሶ አድሮችን የጦር መሳሪያ በመንጠቅ መሸጣቸውም ታውቋል። የብልጽግናው መንግስት በብር ሸለቆ በርካታ አድማ ብተና ፖሊስ አባላትን እያሰለጠንኩ ነው ብሏል። እነዚህን መረጃዎች እንመለከታለን። የመከላከያ ሰራዊቱ የኢትዮ ጅቡቲ መስመር እንዳይቆረጥ ለማድረግ ከባድ ውጊያ አድርግ ያለው አለም። አቶ ጀዋር መሐመድ ደግሞ የኦሮሞ ነጻነት ሰራዊት ከዚህ በፊት እምብዛም በማይንቀሳቀስባቸው አካባቢዎች ጭምር የተኩስ ልውጦች ተከፍተዋል ሲሉ ገልጿል። ይህንንም ትሰማላችሁ። በኢትዮጵያና ኤርትራ መካከል ጦርነት ሊቀሰቀስ ይችላልን የሚለው ጉዳይ መነጋገሪያ ሆኖ ቀጥሏል። አልጀዚራ በመጋቢት ወር መጀመሪያ ወደ ኤርትራ ድንበር ስለተላኩ ወታደሮችና ታንኮች ገልጾ ዘገባውን ይዞ ወጥቷል። የፖለቲካ ተመራማሪው ደግሞ ኤርትራ አጋር ፍለጋ እየባዘነች ነው ሲሉ ይገልጻሉ። በስፋት የምንመለከተው መረጃችን ይሆናል። በኢትዮ ኬንያ ድንበር ዳግም ባገረሸው ውጊያ ሰዎች ተገደሉ። አዲሱ ውጊያን ተከትሎ አራት ኢትዮጵያን መገደላቸውና ሶስት ሰዎች መቁሰላቸውም ተሰምቷል። ሌላኛው መረጃችን ነው። የኢትዮጵያ አየር ስበርስ ጦርነቶች ድሮን አቅራቢ የሆኑት የቱርኩ ፕሬዚደንት ሬሴፕ ጣይብ ኤርዶሃን ከፍተኛ ተቃውሞ ተቀስቅሶባቸዋል። ፕሬዚደንቱ ተቋም የፖለቲከኞችን አመፅ በመቀስቀስ የከሰሱ ሲሆን ተቃውሞ ሰልፈኞችንም ክፉ ሲሉ ወቅሰዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ የሆነላችሁ። በአማራ ክልል ከሰሞኑ በተደረጉ ውጊያዎች በርካታ ሰላማዊ ዜጎች መገደላቸው ተነገርም የመንግስት ኃይሎች የበርካታ አርሶ አደሮችን ጦር መሳሪያ በመንጠቅ መሸጣቸውም ተሰምቷል። የብልጽግናው መንግስት በብርሸለቆ በርካታ የአድማ ብተና አባላትን እያሰለጠንኩ ነው ብሏል። በክልሉ ውጊያው ተጠናክሮ የፋኖ ኃይሎች የአንድነት ያሉትን ዘመቻ በከተሞች ውስጥ ጭምር ያካሄዱበት፣ አገዛዙ ሜካናይዝድ ኃይሉን ጭምር ያንቀሳቀሰበት፣ በርካታ ወታደሮችንም በአየር መንገዱ በመጠቀም ያጓጓዘበት ሆኗል ትናንትና ዛሬም ውጊያ ከቀጠለባቸው አካባቢዎች ውስጥ ምዕራብ ጎጃም ዞን ሽንዲዮን በርማ ተጠቃሽ ነው። ትናንት በጎጃም ቀጠና አቸፈር ሊበን የፋኖ ኃይሎች በመግባት ያደረሱት ጥቃት በደርዘን የሚቆጠሩ የመንግስት ኃይሎች እንዲገደሉ ምክንያት የሆነም ነው። በዚሁ ቀጠና የፋኖ ኃይሎች ይዞታ ሆነ የቆየችውን ቋሪትን መልሶ ለመቆጣጠር በሚል የመንግስት ኃይሎች የሚያደርሱት ጥቃትና የፋኖ ኃይሎች ጋር የሚደረገው ውጊያ በተለይም ብር አዳማ ተብሎ በሚጠራው ስፍራ ላይ የበርካቶችን ህይወት እየቀጠፈ እንደቀጠለ ያለ ሆኗል ሌላኛው መሆኑ ጠንካራ የውጊያ ቀጠና የነበረው አካባቢም የማዕከላዊና ምዕራብ ጎንደር ቀጠና ነው። በማዕከላዊ ጎንደር ምዕራብ በለሳ የመንግስት ኃይሎች ከአርሶ አደሮች ያሰባሰቡትን ካምሳ የሚልቅ የጦር መሳሪያ መሸጣቸውም ተነግሯል። አርሶ አደሮቹ የመሳሪያ ፈቃድ እያላቸው ተነጥቀው መልሰው ሲጠይቁ በአንዳንድ አመራሮች ተሽጧል የሚል ምላሽ እንደተሰጣቸውም ነው የሚገልጹት። አዲስ ስታንዳርድ በሰሞነኛ ውጊያዎች በተለያዩ ስፍራዎች ላይ ሰላማዊ ዜጎች ስለመገደላቸው ከነዋሪዎቹ ማረጋገጡንም ገልጿል። አንድ ነዋሪ በጎንደር ከ ከሶስት ቀናት በፊት የፋኖ ኃይሎች ተኩስ ከፍተው ውጊያ መቀስቀሱን አስታውሰው የጎንደር ዙሪያ ጠዳ ክፍለ ከተማ አካባቢን ተቆጣጥረው መቆየታቸውን ይናገራሉ። ባሳለፍ ነው አርብ ከምሽቱ 12 ሰዓት አካባቢ በጎንደር ጠዳ ክፍለ ከተማ ተኩስ ተከፍቶ ነበር። ሲተኮስ ነው ያመሸው። ለሰዓታት ቆይተው ወጡ። ከመንግስት የጸጥታ አካላትና ከፋኖ ኃይሎች በኩል በርካታ ተዋጊዎች እንደተገደሉ አውቃለሁ። ቁጥሩን ለመግለጽ ቢቸገርም ሲሉን የተናገሩት ሌላኛው በማዕከላዊ ጎንደር ዞን ደንቢያ ወረዳ ባይንባ ቀበሌ ነዋሪ የሆኑት ግለሰብ በበኩላቸው ስፍራው ከዚህ በፊትም በፋኖ ኃይሎች ስር መቆየቱን አስታውሰው እንደ አዲስ በአገረሸው ሰሞንኛው ውጊያ በትንሹ ሶስት ሰላማዊ ዜጎች በተባራሪ ጥይት ተመተው መገደላቸውን ጠቁሟል። አሁን ላይ አይን በአካባቢን ጨምሮ ጎንደር ከተማ ዙሪያ የሚገኙ በርካታ ቀበሌዎችም በፋኖ ኃይሎች ቁጥጥር ስር መግባታቸውንና ውጊያዎች መቀጠላቸውን አመልክተዋል። በተጨማሪም ነዳጅ የጫኑ ሁለት ቦቴዎች ከጭልጋው ወደ ጎንደር ሲጓዙ በተኩስ ልውውጡ ወቅት መቃጠላቸውን ጠቅሷል። አያይዞም በምዕራብ በለሳ ወረዳ በተኩስ ሩም ተመሃል በትንሹ አምስት ሰላማዊ ሰዎች ስለመገደላቸው ከቤተሰቦቻቸው እንደ ሰሙኑ ያስረዱት በሰሜን ጎጃም መራዊ መምህራን ጭምር የተገደሉበት ጥቃትን ጨምሮ በርካቶች ለጉዳት ተዳርጓል። መከላከያ በሰሞንኛ መግለጫው የፋኖ ኃይሎች በክልሉ የሚገኙ የዞንና የወረዳ የመንግስት መዋቅራትን ለማፍረስ ተንቀሳቅሰዋል ብሎ ነበር። አሁን ደግሞ የብልጽግናው መንግስት ለዚህ ጦርነት ተጨማሪ አድማ ብተና ኃይሎችን በብር ሸለቆ እያሰለጠኑ እገኛለሁ ሲል አሳውቋል። ሰላሳ ሶስተኛ ዙር ሰልጣኞች ሲል የገለጻቸውን እነዚህን ኃይሎችን አስመርቆም ወደ በርስ በርስ ጦርነቱ እንደሚማገድም ይጠበቃል። የመከላከያ ሰራዊቱ የኢትዮ ጅቡቲ መስመር እንዳይቆረጥ ለማድረግ ከባድ ውጊያ ያደረኳል። አቶ ጀዋር መሐመድ ደግሞ የኦሮሞ ነጻነት ሰራዊት ከዚህ በፊትም ብዛም በማይንቀሳቀስባቸው አካባቢዎች ጭምር የተኩስ ልውጦች ተከፍተዋል ሲሉ ገልጿል። አገዛዙ በሀገሪቱ በየስፍራው የጣዳቸው የጦርነት ድስቶች ዛሬ ሞት፣ ጉዳትና ውድመትን እያስከተሉ ቀጥሏል። የሀገሪቱን ብልጽግና በአራት ኪሎ ዙሪያ ባሉ መንደሮች የኮሪደር መብራትና ፋውንቴን ድምቀት የሚለኩት የብልጽግና አውሮፕላን ተሳፋሪዎችም ለከ ከተሜው ነዳጅ ጨምረው ሌላ የነተርክ አጀንዳን እየሰጡ፣ በገጠሩ የሀገሪቱ ክፍል ደግሞ ወጣቱን እያዋጉ ናቸው። ኦላ አሁን ጥሩ ቦታ አይደለም ያለ ጥሩ ቦታ ጥሩ ቁመና አይደለም ያለ፣ የሸነ አብዛኛው ሀይል ተመተዋል። የቀሩ አሉ። በተለይ የማይሞቱ እንትኖች አሉ፣ አዛዦች አሉ። ያስገድላሉ እንጂ አይሞቱም እነሱ ይህ ንግግር የተደረገው ባለፈው አመት ነው። ጠቅላይ ታማጆር ሹሙ ጨርሰ ናቸው ግን ትንሽ የቀሩን አሉን የተባሉትን የኦሮሞ ነጻነት ሰራዊት አባላትን ሙሉ በሙሉ ለማጥፋት የብልጽግናው ሰዎች ከሁለት እስከ ሶስት ወራት ብቻ እንደሚቀራቸው ቃል ገብተው የነበረው ምከሰባት ወራት በፊት ነው። ይህነስ የሚብዛ በሁለት በሶስት ወር ውስጥ ይሄ ጠላት ሙሉ በሙሉ የሚወገድበት የማኅበራዊ እንቅስቃሴን ወደማያደናቅፍበት ደረጃ የሚደርስበት ሁኔታ ይፈጠራል። እነሆ ዛሬ የመከላከያ ሰራዊቱ ያወጣው መግለጫ ደግሞ የሀገሪቱ የወጭና ገቢ ንግድ ብቸኛው መተንፈሻ የሆነውን የኢትዮ ጅቡቲ መንገድን ከመቁረጥ ለማትረፍ እየተዋጋ ስለመሆኑ የገለጸበት ሆኗል። በምስራቅ ሸዋ ዞን ቦሰት ወረዳ ስምሪት የተሰጠው አንድ ክፍለ ጦር ነው የኢትዮ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረው የነጻነት ጦሩ ጋር ተዋግቼ ደመሰስኩት፣ የተረፈውም የቡድን መሳሪያውን ጭምር አንጠባጥቦ ተበትኗል የሚል መግለጫ ያሰራጨውም በተመሳሳይ የሰራዊቱ ስድስተኛ እዝ ኮራዛ ረዥም በሰሜን ሸዋ ዞን ሄደቦ አቦቴ በጃ ማወንዝ ዙሪያ ባሉ አካባቢዎች ያደረግኩት ባለው ዘመቻም 33 የነጻነት ሰራዊቱ አባላትን ገደልን ሲሉ ገልጿል። የብልጽግናው ሹማምንትና ከፍተኛ ወታደራዊ አዛዦች አሸባሪው የሚሉትን የኦሮሞ ነጻነት ጦርን ስለማጠናቀቃቸው እየገለጹ አመታት ካለፉ በኋላ ከሰሞኑ እንደገና በርካታ ኃይል ደመሰስን የሚሉ መረጃዎችን ነው እያሰራጩ የሚገኙት። በእርግጥ ማገዛዙ እንደሚለው የክልሉ ጦርነት የተጠናቀቀ ሳይሆን በተለያዩ ቦታዎች ላይ በጉዞ በካምፕና እና በአሰሳዎች ወቅት ውጊያዎች እየተከፈቱ የቀጠለበት ነው። ባለፉት ሁለት ቀናት እንኳን በምስራቅ አርሲ ዞን ሲርካ ወረዳ ገለቤ ቡሳና በምዕራብ ወለጋ ዞን ጊምቢ ወረዳ ልዩ ስሙ ሱዶ በተሰኙ ስፍራዎች ላይ የነጻነት ሰራዊቱ ያደረሳቸው ጥቃቶች የሚጠቀሱ ናቸው። ፖለቲከኛው አቶ ጀዋር መሐመድም በክልሉ ከዚህ በፊት ያልነበሩ የጦር ግንባሮች ጭምር በቅርቡ መከፈታቸውን ይገልጻሉ። በምዕራብና መስራቅ ሸዋ ከቀጠለው ውጊያ ባሻገር የኦሮሞ ነጻነት ሰራዊት በምስራቅ አርሲና ሀረርጌ ዞኖችም አዳዲስ የጦር ግንባሮችን ከፍቷል። እነዚህ አካባቢዎች ከዚህ በፊት እምብዛም መሰላ ወደ ውጊያዎች ያልነበሩባቸው ነበሩ ሲሉም ነው የሚያክሉት። በኢትዮጵያና ኤርትራ መካከል ጦርነት ሊቀሰቀስ ይችላልን በሚለው ጉዳይ ላይ አልጀዚራ ሰፊ ሀተታን ይዘው ወጥቷል። በዘገባው በመጋቢት ወር መጀመሪያ ወደ ኤርትራ ድንበር ስለ ተላኩ ታንኮችም ያትታል። የፖለቲካ ተመራማሪው ደግሞ ኤርትራ አጋር ፍለጋን እየባዘነች ነው ሲሉ ይገልጻሉ። በጋራ ባደረጉት ጦርነት ለፈጸሙት የጦር ወንጀል የዓለም አቀፉ ማህበረሰብ የጋራ አጀንዳ የነበሩት ሻቢያና ብልጽግና ኢሳያስና አብይ አህመድ አሁን ደግሞ ወደ ጦርነት ሊያመሩ ነው የሚል ዓለም አቀፋዊ አጀንዳ ላይ ናቸው። በእርግጥ አንዳንዶች ኢቲቪም ኤሪትሪያ ቲቪም ያጨናነቁት የቀይ ባህርና የክስ መረጃዎችን ጨምሮ የቅርብ ጊዜ ቃለምልልሶች ጊዜያዊ አጀንዳዎች እንጂም ሁለቱም መሪዎች አሁን ወደ ጦርነት ቢገቡ ቢያንስ አንደኛቸውን የሚበላ መሆኑን ስለሚረዱ የሚገቡበት አይሆንም የሚል አቋም አላቸው። ቢቢሲ ያነጋገራቸው የብሪታንያው ኪንስ ዩኒቨርሲቲ የፖለቲካ ተመራማሪ ግን ነገሩ ከቃላት ልውውጥ በላይ መሆኑን ይገልጹና ኤርትራም አጋር ፍለጋ መውጣቷን፣ ጦርነቱ ከተከፈተም እንደ ግብፅና ሳውዳ ያሉ አገሮችን ድጋፍ ልታገኝ እንደምትችል ያብራራሉ። ኢትዮጵያ መንግስት ፓርላማ ውስጥ ከሚያወራ ወይም ሚዲያ ላይ ከሚያወራ ውጭ ተጨባጭ እንቅስቃሴ የለም ለማለት ይከብደኛል። ያሉትን እንቅስቃሴዎች ስታይ የኢትዮጵያ መንግስትም ጠቅላይ ሚኒስቴሩን ጨምሮ ሲያወሩ ለአፍ ያክል ሳይሆን በትክክል የመንግስትን አቋም ነው እየገለጹ ያሉት። ስለዚህ ጦርነትን እንደ አማራጭ አልገለጹም፣ እውነት ነው። ግን የባህር በር ጥያቄ በሰላማዊ መንገድ መፍትሄ ካላገኘ ችግር ያመጣል ብሎ እራሳቸው ጠቅላይ ሚኒስቴሩ ገልጿል። የሚያመጣው ችግር ምንድን ነው ብለን ስንጠይቅ ሰላም የማይመለስ ከሆነ ምናልባት በጉልበት ወደ ግጭት ሊያመራ ይችላል ማለት ነው። አሁን ኢትዮጵያ ውስጥ ኢፒኤልኤክ ለሁለት መከፈል ያለውን እሰጥ አገባ፣ በአማራ ክልል ያሉትን እንቅስቃሴዎች ስታይ፣ ድንበር ላይ የሰፈረው የኤርትራ ሰራዊት ስታይ በትንሽ በአንድ ሁለት ቶክስ ወደ ግጭት ሊያመራ ይችላል ማለት ነው በሁለቱ ሀገራት መሀል ያለው ውጥረት። ስለዚህ እንደ ሚዲያ ላይ ጋጋታ ወይም የሶሻል ሚዲያ ኮንሰምሽን ብቻ አርግ ያልወስደው ተጨባጭ የሆነ የግጭት ስጋት አለ። ኤርትራም የራሷን አማራጭ እየፈለገች ያለ ይመስላል። በችግር ጊዜ ሊደርስ የሚችል ወይም ሊደግፋት የሚችል የተሻለ አቅም እና ገንዘብ ያለው አገር አልጀዚራም የአዲስ አበባና አስመራ መንግስታት ያለፉት ወራት እንቅስቃሴዎችን በመመልከት ጉዳዩ አሳሳቢ መሆኑን ያብራራል። አብይ አህመድ ወደ ጦርነት አንገባም ብለው በፓርላማ ቢናገሩም ከኤርትራ በኩል ግን ምላሽ እየተሰጠ የሚገኘው በጠንካራ ቃላት ነው የሚለው ጣቢያው፣ የሁለቱ ሀገራት ግንኙነት እየተበጠሰ የመጣበትን ሁነት በጊዜ ቅደም ተከተል ያስቀምጣል። በቀዳሚነት የነበረው የኢትዮጵያ አየር መንገድን የተመለከተው ሲሆን በረራው እንዲቋረጥ መደረጉን በአስመራ የሚገኘው አካውንቱ መታገዱን ያስታው ይታወሳል። በእርግጥ ከዛ በኋላ የቴሌኮም አገልግሎት ተቋርጦ እንደነበርም የሚዘነጋ አይሆንም። ይህንን የተከተለው ደግሞ ፕሬዚደንት ኢሳያስ በቴሌቪዥን ወጥተው ኢትዮጵያን እየጠቀሱ ምላሽ የሰጡበት የብልጽግናው መንግስትም ሰውየው የጃጁ ቦንበራቸው ላይ ያረጁ የሚል ማብራሪያን ያቀረበበት እውነት ነው። አልጀዚራ ይህ ሚዲያ ላይ የነበረው ፍጥጫ ወደ መሬት ወርዶም በኤርትራ ከስልሳ ዓመት በታች ሆኑ ዜጎች ለወታደራዊ ስልጠና ክተት እንደታወጀባቸው ያስታውሳል። ሮይተርስን ዋቢ አድርጎ ከኢትዮጵያ በኩል ታንኮችና ወታደሮች ወደ ኤርትራ ድንበር በአፋር ክልል በኩል መላካቸውን ያብራራል። በእርግጥ ዘኢኮኖሚስት ከሰሙኑ ጠቅላይ ሚኒስትር አብይ አህመድ ተጉዞ በነበረበት አፋር ከአሰብሰባ ኪሎ ሜትር ርቀት ላይ ሎሪዎች፣ ታንኮችና ሌሎች ሜካናይዝድ መሳሪያዎች መቀመጣቸውን ዘግቦም ነበር። መረጃዎች እንደሚያመላክቱት ከሆነ በዚህ አካባቢ የተጓጓዘው ሰራዊትም ጊዜያዊ ካምፖች ተዘጋጅተውለት እንዲሰፍር የተደረገ ሆኗል። አስመራ አጋር ፍለጋ እያደረገች ባለው ጥረት የተሳካላት ከወደ ካይሮ ስለመሆኑም የአልጀዚራ ዘገባ ያትታል። ፕሬዚደንት አብዱል ፈታህ አልሲሲን ያገኙት የኢሳያስ መልክተኛ ኦስማን ሳሌህ ቀይ ባህር ላይ ከተዋሳኝ ሀገራት ውጭ እንዲገቡ አንፈቅድም የሚል ለኢትዮጵያ ዛቻ፣ ለአስመራው ሰው ደግሞ ድጋፍ ከካይሮ የተቸረውም ከሁለት ቀናት በፊት መሆኑን ያወሳል። የአሁኑ ጦርነት የሚቀሰቀስ ከሆነ ልክ ከአስርት ዓመታት በፊት እንደነበረው የባድመ ጦርነት አይነት መልክ ሳይሆን ቀጠናዊ መልክ እንደሚኖረው ግን በርካቶችን የሚያስማማም ይመስላል። አልጀዚራ በፎሬን ፖሊሲ የስጋት ሀተታ ነው ዘገባውን የቋጨው። በኢትዮጵያና ኤርትራ መካከል ሊቀሰቀስ የተሰጋው ጦርነት ሊከናወን እንደተዘጋጀ ያለ ጨዋታ የሚጠበቅ ሆነዋል፣ በማለት በኢትዮ ኬንያ ድንበር በተደረገው ውጊያም ሰዎች ተገደሉ። በአዲሱ ግጭት አራት ኢትዮጵያን መገደላቸውና ሶስት ሰዎች ደግሞ መቁሰላቸው ምን የተሰማው ከሁለት ቀናት በፊት የዳሰነች ወረዳ ወጣቶች ለቅኝት ወደ ኩርኩክ ሲጓዙ ከኬንያ ቱርካና የመጡ ናቸው በተባሉ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተከትሎ ነው ሰብአዊ ጉዳቱ ያጋጠመው። አንድ አይን እማኝ ከኛ አካባቢ የሄዱ ወጣቶች አስራ አንድ ነበሩ። እነርሱ ጋር የነበሩት ደግሞ በቁጥር በርካታ ናቸው። ከእነርሱ ወጣቶች ጋር ተገናኝተው ተኩስ ልውውጥ ከፈቱ። ከኛ አራት ሰው ሞቷል። በኩክሩክ መስመር ነው የተከሰተው። ከኬንያ ቱርካና አንድ ሽማግሌ በተኩስ ልውውጡ መሃል ተገድሏል ሲሉ ተናገሩ። ል ይህ ግጭት በተከሰተ በማግስቱ ደግሞ ከኬንያ ቱርካና እየመጡ ናቸው የተባሉ ታጣቂዎች ጎሮ በተሰኘ ስፍራም ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ አድርገው የአካባቢው ማህበረሰብ ደርሶ ውጊያ በማካሄድ ከብቶቹን ማስለቀቅ መቻሉንና እንዲመለሱ መሆኑን የአካባቢው ባለስልጣናት ተናግሯል። የኬንያ የመገናኛ ብዙሀንም በዚህ የድንበር አካባቢ ከሰሞኑ ውጊያ መደረጉን ዘግቧል። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑበት የደቡብ ኦሞ ዞን ዳሰነች ወረዳ ይሄዳ በተለይም ባሳለፍ ነው የካቲት ወር አጋማሽ ከኬንያ በመጡ ታጣቂዎች ተቀሰቀሰ በተባለ ውጊያ ቢያንስ 13 ኢትዮጵያን መገደላቸው መዘገቡም የሚታወስ ነው። ኬንያ ደግሞ ከኢትዮጵያ የመጡ ታጣቂዎች 17 ዜጎችን ገድለዋል ስትል አሳውቃ ነበር። ይህ ከሆነ ከቀናት በኋላ በሽምግልና ጉዳዩ እልባት እንዳገኘ ተነግሮ የነበረ ቢሆንም በዚህ ሳምንት መጨረሻ እንደገና የሰዎች ህይወትን የነጠቁ የተኩስ ልውጦች ናቸው የተደረጉት። የኢትዮጵያ የርስ በርስ ጦርነቶች ድሮን አቅራቢ የቱርኩ ፕሬዝደንት በሀገራቸው ከፍተኛ ተቃውሞ ተቀስቅሶባቸዋል። ፕሬዚደንት ኤርዶሃን ተቃዋሚ ፖለቲከኞችንም አመፅ በመቀስቀስ ወቅሰዋል። የቱርኩ ፕሬዚደንት በሀገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞም ለስድስተኛ ቀን መቀጠሉን ተከትሎም ወቀሳቸውን አቅርበዋል። በኢስታንቡል አመፁ የተቀሰቀሰው የኤርዶሃን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሙ ጎሎ ባለፈው ረቡዕ በሙስና ተጠርጥሮ ቁጥጥር ስር ማዋላቸውን ተከትሎ ነው። የሪፐብሊካን ፒፕልስ ፓርቲ አባል የሆኑት ኢማሞግሉም ከቱርክ ፕሬዚደንት ሬሲፕ ጣይብ ኤርዶሃን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው የሚቆጠሩ ነበር። የተቃዋሚ ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎችም ትናንት ድረስ በአደባባይ በመውጣት ተቃውሟቸውን እየገለጹ ናቸው። ባሳለፍነው እሁድ ምሽት የነበረው አመፅ ደግሞ ተባብሶ አስለቃሽ ጭስና ጥይት ተተኩሶበትም ነበር። ኢማሞግሉ ከንቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ የያዘ ቢሆንም ኤርዶሃን በበኩላቸው ይህንን ሲያስተባብሉ ተደምጧል። ትናንት ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ ብተና ፖሊሶችም ተገኝተው ነበር። ምንም እንኳን ትናንት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም ባሳለፍነው እሁድ እንደታየው ከባድ ግጭት እንዳይደገም የሰጋው የከተማ ፖሊስ ግን አድማ መበተኛ ውሃ የጫኑ መኪኖችን አሰማርቶ ታይቷል። እስከ ትናንት ድረስ ብቻ ባለፉት ተቀጣጣይ ቀናት ተቃውሞን ምክንያት በማድረግ አንድ ሺ አንድ መቶ በላይ የሚሆኑ ሰዎች መታሰራቸውም ተሰምቷል። ኤርዶሃን ቀደም ሲል በቴሌቪዥን በተላለፈ መግለጫቸው ሰልፈኞችን ክፉ በማለት ተቋሚ የፖለቲካ ፓርቲዎችን ደግሞ የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወቅሷል። ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዝደንቱም የተቃውሞ ሰልፎቹ እንዲቆሙ ጥሪ አቅርበው ተቋሚ ፓርቲዎች ለቀረበባቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ በማይ ታወቅ ባለፉት አምስት ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎችን ሰጥተዋል ብለዋል። የሪፐብሊካን ፒፕልስ ፓርቲ ሊቀመንበር ኦዚል በበኩላቸው በሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉ ፋሺዝም ላይ የሚደረግ ተቃውሞ ነው ብለውታል። ሊቀመንበሩ የታሰሩትን ኢማሞግሉን እንደሚጠይቁም ነው የተናገሩት። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቁ እንደሚጠይቁናም የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርቲ ቴሌቪዥን እንዲተላለፍ አቤት እንደሚሉም ተናግሯል። በስር ላይ የሚገኙት ኢማሞግሉም ከሶስት ዓመት በኋላ ለሚካሄደው ፕሬዝደንታዊ ምርጫ የሪፐብሊካን ህዝቦች ፓርቲ እጩ ሆነው ተመርጧል። ፕሬዝደንት ሬሲብ ጣይብ ኤርዶሃንም ለስልጣናቸው ያሰጋሉ የተባሉትን እኒህን ከንቲባም ወንጀለኛ ድርጅትን በማቋቋም እና በማስተዳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀት እና ጨረታ በማጭበርበር ወዘተ በሚል ክስ እንዲቀርብባቸው አድርጓል። ኢማሞግሉ በሳምንቱ መጨረሻ በግል ገጻቸው ላይ በለጠፉት ጽሁፍ ግን በፍጹም አልሸነፍም በማለት መታሰራቸውንም በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውት ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።